ጋየስ ሩታዬ በራስዋ የቲክቶክ አካውንት እንግዲህ ብቅ አለች። ዛሬ ከፍታ ማለች ነው። እና ውድ ቤተሰቦች በራሷ የቲክቶክ አካውንት መጥቼ የላችኋለሁ ፎሎ እያደረጋችሁ ብላለች። እንግዲህ ከወለደች በኋላ ከቤተሰቦቿ ጋር ማለቴ ከእናንተ ጋር ፋዘና ማለት ወይም ደግሞ ጊዜ ማሳለፍ ትፈልጋለች። ወልጄ ቁጭ ካልኩኝ ከእናንተ ጋር ነኝ በአራስነቴ ጨርሼ እስከ መወጣ ድረስ ብላ እንግዲህ ሰሞኑን ቃል ገብታ ነበረ። ዛሬ ደግሞ ቲክቶክ አካውንት ከፍታ በራሷ አካውንት ብቅ ብላለች ማለች ነው። ለማንኛው ሄዳችሁ ፎሎ እያደረጋችኋት። ውጅ ቤተሰቦች ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደህና ናችሁ? ላይክ ሸር፣ ሰብስክራይብ እያደረጋችሁ። ለማንኛውም ሩታዬም ጋር ሄዳችሁ እንግዲህ ፎሎ እያደረጋችሁ፣ ኮሚኒቲዋ ላይ ሊንኩን አስቀምጠዋለች። ስለዚህ ከወለደች ማለት ነው፣ ወልዳ ቁጭ ባለችበት ጊዜ ከእናንተ ጋር አሳልፋለሁ እንዳለችው እንድታጫውተዋት። እንዴ እናንተ ቤት ውስጥ ቁጭ ነው የሚባለው በቃ ስራ የለም እኮ ስራ የለም። አው ሩታዬ ወፍረሽ፣ አልጋ ሰብረሽ እንድትወጪ

ግን ማለት ነው ቤተሰብ ላይብ ላይ ስትገቡ ምናምን ሩታዬ ነይ ካልመጣሽ ብላችሁ ላይብ ላይ እንዳታስገቧት። ለቁም ነገር ከሆነ ብቻ አስገብታችሁ አንድ ደቂቃ አይደለም አስር ደቂቃ አምስት ደቂቃ በቂዋ ነው እንጂ በቃ እሷ ሩታዬ ከዚህ በፊት ራሱ ገብታ እንደዚህ ምናምን እንደዚህ የወረደ ነገር ላይ አትገኝም፣ አልተገኘችም። ከዚህ በኋላም እንድትገኝ አልፈልግም። እና እንዳስፈለጋችሁ ነይ ካልገባሽ ብላችሁ እንዳትኮተኩቷት ነው የሚባለው ነው አዎ፣ እንዳትኮተኩታት ግን በራሷ ከ የመጣች ከን ጋይስ፣ የምሬ ነው ምላችሁ። እናንተ ዛሬ በስንት ጊዜዋ ቲክቶክ ከፍታ መምጣት። እስከ ዛሬ ድረስ እኮ በፌክ ነበረ የምትከታ። ማለት ግልጽ አላደረገችም እንጂ እኮ ነበራት። ያው ትከታተላለች እኮ የምትፖስቱትን፣ የምትፋጩትን፣ የሩታ ደጋፊ፣ የአብርሃም ደጋፊ የምትባሉትን፣ የምትፋጩትን፣ የምትገዳደሉትን፣ የምትሰዳድቡትን በጠቅላላ ታያለች ታዝባ ይሄ ብላ ከንፈሯ መጣ ነበር የምታልፋችሁ ሰምታችኋላ እንዳለ ተጠቆም መሰለኝ አብርሃም አለው ግን ይህ ሁሉ ሕዝብ ሲፋጭ ያያል። እሱ ያው እሱማ በዋናው ገጹ ነው። ሩታዬ ደግሞ ያው አሁን ከዚህ በኋላ ነው እንግዲህ ያው ይፋ አደርጋለች። ስለዚህ ሄዳችሁ ፎሎ አድርጓትና ወልዳ ቁጭ ባለችበት ደግሞ እንድታዝናኗት አኪድ ላይ ብትገባለች በእርግጠኝነት። ከዛ በኋላ አንዳንዶቻችሁ ደግሞ ስትጠሯት እኪድ መምጣቱ አይቀርም። ነገር ግን ማለት ነው እንደ ሌላኛው ሴት ራሷን ዝቅ አድርጋ ማለት፣ እንደዚህ አሉ አይደል አንዳንድ ሴቶች እኮ አሉ፣ ጋይስ የምሬ ነው ምላቸው፣ ራሳቸው ጥለው ምናምን ላይ በላይ ብለው አፋቸው ከፍተው የሚወሉ ሴቶች እኮ አሉ። እንደዛ እንድትሆን አልፈልግም። እኔ በነገራችን ላይ ሲጀመር ሩታ ላይ ይተማመንባት አለው፣ አትሆኑም። እና ምናልባት ተጠርታ አንዳንድ ልጆች ጠርታችኋት ምናምን ካቆያችኋት እንጂ ሌላ ሩታ ደግሞ እንደዚ የምታደርግ ሴት አይደለችም። የምሬ ነው ምላችሁ፣ እንደዚ ቦታ ትገኘ ላይ ከፍ እንደዚ አፏን ከፍታ አትውልም ማለት ነው እና እንደዛ እንላችኋለን ውድ ቤተሰቦች ለማንኛውም እንግዲህ ዛሬ ብቅ ብላለች ያው መውለጃውም ደርሰዋል ካቶ ያልቀበተን ጋር እንግዲህ መታረቃቸው አይቀርም ይታረቃሉ ከዛ በኋላ ከቀጣም እንዲ መች ተጣሉ ብላችሁ ያልቀድም ራሱ መች ተጣሉ ለእናንተ ተጣልተዋል ለእኛ እኛ እኔ አልተጣሉም ብዬ እኮ በተደጋጋሚ ተናግሬያለሁ ግን እናንተ እንዲህ የረሳሁት ነገር እንደው ለምን ይታረቃሉ? እንዳይታረቁ ብላችኋል እንዴ? እያላችሁ ነው ተባለ። እኔ ምን አውቅ ላችኋለሁ እና ታረቅ የሚሉሽን እንኳን ታያቸው እና በራስሽ ቲክቶክ ነይ የምትሏትም አላቸው። አሁን እራሱ በኮሚኒቲዋ ላይ በሰላም ነው እንዴ? ትዳርዋ እኮ ነው ትዳርዋ። እናንተ ልትመሩላት ነው እንዴ? ይቀልዳሉ። እንደ ሰው እኮ ትዳርን አፍረስ አይ በዲራማ እኮ ነው የሚሰሩት ነው እሱ ድራማ ነው። ተፈቃቅደው ያኔ ተነጋግረው ነው የሚሰሩት እንጂ እኮ ዝም ብሎ ይሄ እኮ ሀሳብ ተወስዶበት አስበውበት ስንትና ውጣ ውረድ አይተውበት እኮ ነው ትወናውን የሚተውኑት በደንብ አድርገው። ዝም ብሎ መሰላችሁ እንደኛ እንደዚህ አይደለም እነሱ አፈር ዲሜ በልተው ማለት ነው አንብበው በደንብ አድርገው አገላብጠው ነው ቪዲዮ የሚሰሩት። እዚህ ጋር መታው እንጂ እኮ ዝም ብሎ እንደኛ ተነስተው አይደለም። በስምንት ደቂቃ እንደምንሰራው አይነት አይደለም። የእነሱ ብዙ ስቃይና መከራ አለበት እና ስለዚህ እነሱ ድራማ ሰሩ ተብሎ ትዳሩን ይፍረሳ እንዳትታረቂ ይባላል? እንዴ እነሱ እራሱ እኮ ምን ይላሉ? እውነቴ ነው የምላችሁ። እንዴት ሰው እኮ መጥፎ ትዳርን ቢሆን አብረህ ኑር ይላል እንጂ ትዳር ፍረሳ አይልም። እንዴት ቢያስቡ ነው ምናምን ነው የምትባለው? ሲጀመር ድራማ መሆኑን እንዴት አልነቁም? በጎች ነው የምታስብሉን? እንደዚያ አትበሉ፣ እውነት እንደዚያ አትበሉ። እና እንዳትታረቂ፣ ለምን ትታረቃለች? አርፋ ትቀመጥ፣ ልጇን ታሳድግ የምትሉ ብዙዎቻቸው አላቸዋለሁ አብረው አይደለ እየኖረ ያሉት? ሲጀመር አብረው ናቸው። አንድ ቀን ተለያይተው አያውቁም። አንድች ቀን ማለት ነው። ትቀልዳላችሁ። አንድች ቀን ለእኛ ለቪዲዮ ነው የተለያዩት። ለቪዲዮ ተለያይተዋል። ለቪዲዮ ቤት ተከራይተዋል። ወይኔ በላቸው። አሁን እኮ ትልልቅ ሰው ጋር ትሄዳላችሁ። ትልልቅ ሰው ያው ታውቃላችሁ። ጋሽም ገብተዋል፣ ሁላቸውም ገብተዋል። ስለዚህ እኔ ደግሞ እነግራቸዋለሁ። ማን ከማን ያንሳል? ሁሉም መግባት አለበት። ገባቸው አይደለ። አብርሃም ጀምሮት ነበር አባቱን አስገባ። ሩታ ጀምራ ነበር እናቷን አስገባች። ከተማ አለቅ ሁሉም እናቱን አባቱ ያስገባል። በድራማ ማለት ነው። ማለቴም ፍጻሜውን መጨረስ ያቅታቸው ነው የሚያስገቧቸው በይዘው ወይ ። ስለዚህ ተፋቺ አትርዳረቂ አይባልም፣ ነውር ነው እሺ። ማንም እኮ ትዳሩን ላፍረስ አይሄድም። እነሱ ደግሞ በደንብ አድርገው ይከባበራሉ። ግን ሚዲያ ላይ በሚያደርጉትን ነገር አንዴ ከፍ ዝቅ ስትደረግ ስትዘቀዘቅ ምናምን ጤ ነገር ነው የሚያስጠላው ማለት ይሄ ይደብራል። ለሕዝቡ ላይ ነው እንግዲህ የምንፈርደው። ምክንያቱም አንድ ሰው ድራማ እንደሆነ እያወቀ ራሱ ስትዘቀዝቋት ነበረ ባጃቸው ግቡ። ሲጀመር ድራማ ቢሆን ባይሆን እንኳንም እርጉዝ ሴት አትዘቀዝቅም። የምር የሆነ ነውር የሚባል ነገር አለ፣ ግን እናንተ ነውር የሚባል ነገር አልፈጠረባችሁም። ለማንኛውም ያው ያም ሆነ ይህ ያው ይታረቃሉ። ከዚህ እርቁ ከተጨረሰ በኋላ አብረው ቪዲዮ ይሰራሉ። አለቀ። ሌላ ነገር የለም። ያው በአራስነት እስከምትወጣ ድረስ ደግሞ ከእናንተ ጋር ናት። እናንተ ደግሞ እያበረታቷቸዋት፣ ተከታተሏት ማለት አበረታቷት። ሌላ ነገር የለውም ማለት ነው። እና የሰሞኑ ፎቶዎች ድጋሚ እየለቀቀች ትገኛለች ሩታ እናንተ ረጅም ሆነች እኮ ሩታ እየካረገሰች በኋላ ማለች ነው እና ፊትዋ ብቻ ነው የተቀየረው፣ ፊትዋ አልተቀየረም፣ ሰውነቷ አልተቀየረም፣ ሆድዋ ብቻ ነው ምናምን ስትል ነበር። ያው ሩታ ረጅም ስለሆነች ይመስለኛል። አንደኛ ሰውነቷን ያና ቀጭና፣ ወፍራም ሴቶች ናቸው ዝርጥርጥ የሚሉት እውነት። ሩታ ለምን እንዲያልሆነችም ሩታ እንዲ ለምን አልሆነችም ይባላል። እና ሩታ ቀጭን ናት። አሁንቺ ሄርሜላ ማለት ነው። ሄርሜላ አርግዛ ከወለደች የፈጣሪ ያል እረምን ከወለደች ካረገዘች እናቴ እንደዚህ መሬት ነው የምትልሰው፣ መሬት ማለት ነው ከነሰውነቷ መሬት ላይ ነው የምትጓተተው እንጂ እንደሩት ተቀልጠፉ ተቀልጠፍ ብላ ትሄድ ምን ይምናለች። ይበል ለነገሩ ግን መቼ ነው የምታረግዘው? አላገባሁም ባል እንደሌላት ልጅ እንደሌላት ነው እየሆነችብን ያለችው። እና ማን ነው የምታገባው ሲጀመር ባልዋት ያው ካልሞት ካለን እድሜያችን ረጅም ከሆነ ማየታችን አይቀርም። ድጋሚ ሁለተኛ፣ ሶስተኛ፣ አራተኛ ልጅ ስለምትወልድ እናሄዳለን ማለት ነው። ውድ ቤተሰቦች እና አግባሁ ብላለት መጣ ነው እንዲ፣ ካገባች የቆየች ሴትዮ ዘልዛላ ሆነ ከንቱ እና ለማንኛውም ውድ ቤተሰቦቼ ሩታ ወፍራም ስላልሆነች ምንም አይነት ነገር እንትን አላለባትም ማለት ነው። እና ወፍራም ብትሆን ኖሮ አፈር ነበር የሚያስልሳት እሷ ራሱ። ስለዚህ ወፍራም አደለችም። እናንተም እንዳትወፍሩ እንደሷ ቀጠን ብላችሁ ሼፓም ሆኑ ልክ እንደዛ ችኝቱ ሳይሆን ማለት ነው። ወንዳ ወንድ እያደረጋት ነበረ ከትላንት ወደ በተለቀቀው ቪዲዮ ራሱ እና ለማንኛውም ቤተሰብ ያው በቃልዋ ትገኛለች ሩታ። ብዙ ጊዜ ያው ከወለድኩ ከእናንተ ጋር ነኝ በአራስነት እስከ መውጣ ድረስ ብላ ቃል እንደገባችሁ ቃልዋ ፈጸመች ማለት ነው። እናቷ ያልቅበት። አብርሃም ደግሞ ከዘችኝ ሴትዮ ጋር አይመጣም መቼም ከዚህ በኋላ ልጅ ሩታ እየከነ ልጅ ዋጋ አራስነት ቁጭ ብላ ቪዲዮ ስትሰራ ስትለቅ ዩቱብ ላይ የሚሆን ቲክቶክ ላይ፣ አብርሃም ደግሞ ከዘች ሴትዮ ጋር ይመጣል ብዬ አላስብም። ለማንኛውም ጥሩ ጥሩ ነገር ያሰማን ነው የምንለው አዎ፣ እንደዛ ነው የምንለው። ለማንኛውም ግን ቲክቶኩ ከተከፈተ ቆይተዋል። ጋይስን እናንተ ስትፋጩ ስትባሉ ስትሰዳደቡ ነበረች እየተከታተለች ነበረ። እናንተ ናችሁ የተበላችሁት። እሺ እናንተ ማትረቡ ልላችሁ ነበረ። ምንም አልላችሁም። ስትፋጩ ነበረ። ባልና ሚስት እኮ ይስቁብናል። እኛ ስንፋጭ ወይኔ፣ በላ እኔ የለሁበትም። አንድ ቀን ተፋጭች አላቅም። ከማንን ጋር የተፋጭሁኝ ከሄርሜላ ጋር ነው። ሄርሜላ ደግሞ አሁንም አለቃትም፣ ወደኋላ ያለልባትም። እውነቴ ነው ምላችሁ። ለማንኛውም ሰላሙኑልኝ በያላችሁበት